አይ ስሬስ ስሬስ ችግሬ ለማትራገጪ ችግር የለም። እኛ ለመራገጡም ለመርገጡም ለማጠቡም እንዴ ለመጭመቁም እኮ ሜዳና ሚዲያ አለን አይደለም እንዴ ጎረቤታችን። ግን እንከባበር፣ በቃ እንከባበር። የእኛ ልጆች የማንም ሰው እኛ ጋር መጥቶ ስለ እናንተ ልጅ እንዲያወራ አንፈልግም። የእኛም እናንተ ጋር መጥቶ እንዲያወራ ትፍቀዱ። በቃ ከአሁን በኋላ ያድርጉልን። በ በዚህ ተባበሩ። ሌላ እንኳን ማንም እናንተ እኛ ጋር እናንተ ጋር መጥቶ ስለኛ ሲያወራ ያ ነገር ነው ማለት አይደለም። ግን እንከባበር ነው፣ እንከባበር በተለይ ቃል ኪዳን ማለት ነው አንቺ ቃል ኪዳን አንቺ ቃል ኪዳን ተሳትፎኝ ቃል ትላምነሽ አንቺ ደግሞ ወርቅዬ ማናት ወርቅዬ ፍቅር ታደጋፊ አጠበችኝ የተባለ ነው ደስ የሚለው ነገር እኮ አታቀንም እኛ ምንም ነገር ብትለንም አታቀንም ልታጣላ መጣ እኛ በፍቅር ስናሸንፍ ተሸንፈ ሄደች ነው ስለዚህ ምንድነው በስድብ አትመኑ በቃ አትመኑ በስድብ ስድብ እኮ ማለት ነው የትምህርታቸው ደረጃ ነው የሚያሳየው እንዴ እስክኑ የሆነ ነገር አስተምሩን ስድባት አስተምሩን ፕሊስ ስልካችሁ ለቁም ነገር ተጠቀሙበት ለቢዝነሱ ለስድባት ተጠቀሙበት ሰልይ የኔ ውድ እስካሁን ስድ ምናምናት ወርሶ ልየ ነ ይመችል ነ እስክናወራ ስክል ስለ ሌላ ሩት አሁን ስትል የነበረችው ቅድም አይደለም ማለት ነው፣ አንቺ ማለት ነው ኖ፣ አይደለም አይደለም፣ አንቺ ማለት ነው ኖና፣ እናስተምር የምትይው ማለት ነው ኖና። እነዚህ ተማሩ እንደ እንስሳ ጋር ልታስተምሪ ነው? ሰው የሆነው ታስተምሪያቸው። እነዚህ እንስሳ ናቸው፣ ጅቦች እኮ ናቸው። ከጅብ ጋር የምታወሪው ከውሻ ጋር ሰው ቢሆን፣ አዎ ከሰው ጋር ታወሪያለሽ። እነ ሩቅ አያ እነ ሜላት ከሆነ እናወራቸዋለን። ግን እኔ ከጅብ ጋር አወራ፣ እንስሳ አይደለሁም። ሰው ነው። የሰው ልጅ ነኝ። ከሰው የተፈጠርኩ ነው። የጨዋ ልጅ ነኝ። ዳያደግላ ከዛ ቀይ ሴትዮ ስታቅፍላታየሁ ቀይ ሴትዮ ትመስለኛለች። ማርያምን ስታቅፍላታየሁ ማርያምን ሬ ከሆስፒታል ውስጥ እኮ ነው ያለችው ለኦፕሬሽን ተብላ እስ ጾነት አርጉ። ይቅርታ አድርጉልኝ፣ የተሳደብኩ እዚህ ጋር ይቅርታ አድርጉልኝ፣ የእኔ ውዶች ላበመር ላም ዬ የጭንቃ ማራጇ የስደፍ ድግሯን ይዛ ስደት የወጣችው እመቤቴ የነገው በዋዜማ እመቤቴ ምንም ነገር ሳይመጥሽ እቅፍ ድግፍ አድርገን እሷ ዶክተር ሆና በሰላም ትገላግልሽ እመብርሃን ምንም ሳታሰማሽ ኪዳን ንብረት እናቴ በዘፋፋ ቀሚሷ ጻርቃን ዬ የሀገር ጽዮን ማርያም እቅፍ ድቅፍ አርጋ ምንም ሳታስደነግጠሽ ልጅሽን ታሳቅፍሽ። ልጅሽም በቃ የሚያድግ ልጅ ትስጥሽ እመብርሃን። ዶክተር ትሁንሽ እሷ ፊት ለፊታቸው ጥቅምና ዶክተር ትሁንሽ። ሁሉም ነገር ላይ እሷ ትገኝልሽ የኔ ውድ እመብርሃን፣ በሰላም ትፍታሽ አባቴ ተክልዬ።

አንቺ ሩታ ማለት ነው። ኤአር ቱቱ ምትጽፎ አስገቢልኝ በህግ አምላክ። አንቺ ሩታ ግን ዲክታተር እኮ ነሽ። ሩታ ማለት ነው። ሩታ ዲክታተር ነሽ። እኛ ቤት ሞደሬተር አለሽ። አንቺ ቤት ግን ሞደሬተር የለንም። ቀፈርጭኝ ና አያስፈልገን ሞደሬተር። አንቺ ደግሞ ራስሽ ቤትሽ በቂ ነው። እዚ ጋ አንድ ታወር አን ሰቅልኝ ይገራስ ላ ሩታ ኳን ስራ ላይ ስትሄድ እንዲሰቅድላ ትፈልግ ትጂ ዲክታተር ናት። ይሄ ዲክታተር ናት አለች። የለች የለች፣ መስል ቆይ፣ የለች። አንቺ ዝም ብለሽ አታሽቀምጭ ነው። አንቺ የላኩልሽ ነው የፎቶ ፖስት። ሰማሽው አይደለም? የላኩልሽ በቲክቶክ ሸር ያረኩልሽ። ሰማሽው። ውሸቱን ጥንቅላት ልጅቷ

ሲናራቸው ነው የሚሰጡ። መስጠት የሚያቅሰው እኮ ሰጥቻ ነው። አይ ባይ ዘ ወይ ማለት ነው። ስለ ጊፍት ከሆነ ማለት ነው እንደነገርኳችሁ ነኝ አብርሃም ቤት ያለ ማለት ነው። በቃ ይሄ ፎቶና እናንተ በቪዲዮ ያያችት ብቻ ነው ጊፍቱ። አብርሃም ጊፍት ሲሰጥ ማለት ነው ባይ ዘ ወይ በቪዲዮ ነው የሚያመጣው። ከዛ ውጭ ግን የራሱ ላብ ነው፣ በላብ ያመጣው ነው የሰራው፣ በራሱ ነው ይሄ ልጅ። አብርሃምና ሩቲዬ ሌላ እንኳን ይገባቸው ነበር፣ ገባቸዋል። እኛ ምንም ያደረግንላቸው ነገር የለም። ይስጠንና ፈጣሪ እጥፍ አድርገን እንሰጣቸዋለን። ምን ነው ለምትወደሰው እንኳንም አይደለም እንኳን አደለም ፎቶና ምንድነው የቻይ ግላስ ማለት ነው። እንዴ ኮላሊት የተሰጠ አይደለም አይኔ የተሰጠ አይደለም እንዴ ምትወደው ሰው እኮ ጓደኛ እኮ ላይ የተሰጠ እንደዚህ ግን አያውቆትማ እንስሳ ናቸው መብላት ነው የሚያውቀ እንጂ መስጠት አያውቀውእ ጅቦች አይደለም እንዴ አንቺ ለምን ነው የምትነግሪያቸው አይደለም ለሚያስተውላሉ ለሚናገሩ ሰዎች ሚታር ግን ልንገራችሁ እስከ አንዴ ምን ነው ህይወት የተሰጠ አይደለም እንዴ አብርሃም እኮ ማለት ነው ጊፍት እንኳን ሲያን ሰው እኮ ነው አታቁም እንደ እናንተ ትናንትና ለሚስኪኖ ሲረዳ ለሚስኪኖ ሲያለቅስ ከሀገር ለሀገር በዚህ እድሜ ውስጥ ካስቡት፣ በአብርሽ እድሜ ያሉ ልጆች ጫት ቤት ሲውሉ፣ ሲሰርቁ፣ ስደት ሲወጡ፣ ሲያተራሙሱ፣ ሴትን ሲበድሉ፣ ሲያስለቁሱ፣ ባዶ ገላዋን ገላዋን ተልኮለት ፎቶ በብር እየሸጡት እንዴ፣ አብርሃም እስከ አብርሃም ብቻ ስንት ሰውን ያቀፈ አብርሃም፣ ለስንት ሰው እስከ ኢትዮ የከፈተ አብርሃም፣ እስከ ስንት ሰውን የረዳ አብርሃም እንዴ ለምንድን ነው አብርሃም ይሄ እንዴ አብርሃም ሌሎች እያያቸው አይደለም እንዴ የታደለ እንኳን ማለት ነው መንግስት እንኳን ግፍት እየሰጠው ነው እንኳን አደለም የኛ ደጋፊዎች መንግስት መንግስት ማለት ነው በዛ ስራ ዋይቶ ስጦታ ይሰጣል መንግስት ስንት ሀብታሞች ነው ከመንግስት ስጦታ የሚሰጣቸው ከሰው ስጦታ የሚሰጣቸው እስኪ ከኢትዮበርስ ከአልጋ እስከ ቲቪ ከቲቪ እስከ ፍርጅ ከፍርጅ እስከ ምንጣፍ እንዲህ ለምንድነው ንገሩ ንገሩ የምትሉት አብርሃም ምንም ነገር አልተደረገለትም። እዚህ ጉዳይ እንዴ የምታዩት ነው። በላ በቃ ያቺ ቲቪ እና ያቺ ሶፋ፣ ያቺ አልጋን ያለች። እስኪ ሌላ የተቀየረ ነገር እስ አሳይን በአብረሽ ቤት እን ምን ነው አብርሃም እኳ የፎቶ እኮ ማለት ነው ቪዲዮ ላይ ያወጣም እኳ ይችላል። ሌሎች እኳ አሉ እና ጎረቤታችን አሁን ምንም ነገር አልወጣላቸው በድብቅ ስለሰሩት ነው። እኛ ግን ሚዲያ ፊት ለፊት ስለመጣ ነው ነው አብርሃም ደግሞ ወደ ተማት ነው ምንም ነገር አይደብቅ። አብርሃም ምንም የተደረገለት ነገር የለም። እኔ ብችል አብርሃም ማለት ነው አይደለም እቃ ከእድሜ ቀንሶ የሚሰጥ እንኳን ቢሆን ቀንሽ ሰጠዋለው። አሁን አብርሃም አሁን የሰራው ስራ ብቻ ነው ያናደደን እንጂ አብርሃም ማለት እውነት ማ አብርሃም ነው። ገባችሁታ? ስለዚህ አንድ ነገር ሲናገር አብርሃም አታምሱት፣ በቃ አብርሃም ሮሱት። አብርሃም ኤክስፓየር ሆኗል እዚህ ጋር በቃ አዳዲሶቹ ጋር ሄዱ። አብርሃም ብቻ ነው እንደሚታያችሁ ወይስ አእምራችሁ ውስጥ አብርሃም ስለተሳለ ብቻ ነው? አስተውሉት። ረፍ በቃ፣ ትንኩን ሊበሉት የፈለጉ ጅብ ደግሞ ሌላ ደግሞ ማለት ነው። እንዲህ አደረግን እንዲህ አደረግን የምትሉ ማለት ነው፣ እስኪ ረሲት አምጡ እስክሪፕት ይፈምጣ አሳዩን። እስኪ እንዲህ አድርጌያለሁ። እስኪ በቪዲዮ ወጣችሁ ማለት ነው እስካሳዩን ነው እስካሳዩን እስካሳዩን እና እኛ ደግሞ እንመን። ስትጀምር እኮ ወዳችሁ ፈቅዳችሁ ነው የምትሰጡት፣ አይደለም እንደ ጊፍት እኮ ወደ ፈቅደ ነው የምትሰጡት። ራሴ ወደህ ነው ልጁ ስለወደድኩ ስላከበርኩ እንደ ስጦታ ልስጥ ብለ ምትሰጥ ነው። ቆይ ቆይ ቆይ ቆይ እኔ መልስ ልስጠው እሰጥቻለሁ ያልሽ ልጅ ማለት ነው። ረሲቱና የገዛሽበት ብር ፋቶራም ትሆና እኔ ልክፈልሽ እኔ ልመልስልሽ ብርሽን። እውነት ከከፈልሽ ካወጣሽ፣ ስጦታ ከሰጠሽ የላክሽውን ካለ ፋቶራና የገዛሽበት ላኪልኝና እኔ ሸዊት ነኝ ልመልስልሽ። ውሸታም ሁላ ሊቀላውላ ውላ ትያፈርበኑ ጅቦች። ስለዚህ ሰው ትላንትና ስት በተለይ ማለት ነው ኦኬ ያል ማይወደው ማትወዱት ሰው እንኳን የሆነ ነገር ማትቀርቡ ሰው እንኳን ስሙ ብታጠፉት፣ እትስ ኦኬ እንደ የእሱ ደጋፊ ከነበርክ ዛሬ ተቀየረ። የእሱስ ማጥፋት ግን ጥሩ አይደለም እንዴ? አስብ። ህሊና እንኳ ይፈቅድላችሁም። ህሊናችሁ ሸም ሸምና በይዘው ሸምና ሸር አታውቁም። በዚህ ጊዜ በቃ ያለ የእሱ ደጋፊ የሌላ ከሆነ ታዲያ የሌላ ከሆነ ታዲያ ምን አስመጣ ሩጣ የሱ ደጋፊ እኔ ሰጥቻለሁ ያለ የለም እኮ። የሌላ ደጋፊ ምን አስመጣ ምን አለ? አዎ ግን ጅሎ ስለሆኑ ለማኙ ስለሆኑ እና የሌላ ናት እንጂ የኛ ናት እንደኛ እኮ አይደለችም እኮ። ለምን በሱ ፎቶ ተደርጋ ወይም በሱ የሆነ ነገር ተደርጋ ለምን ስለሆነ ነው ስላላቸው፣ እኔ እኮ ብያለሁ። እኔ እኔ እኔ ቆይ ልንገርሽ ብዬ ማለት ነው። አይደለም አይደለም መስጣት ከቻላችሁ ማለት ነው። እኔ የሸውይ ሚዲያ ላይ ያለው አይደል ፋቶራና ርስቱን ይዘሽ ኦሪጂናል ይዘሽ ነይ፣ እኔ መልስልሻለሁ። የአንድ ብር ሳያስቀር እኔ ከፍልሻለሁ። ምክንያቱም ስለማትሰጡ እናንተ፣ መስጠት አታቁም። የሚሰጥበት ማህበረሰብ አላሳደጋቸ የሚሰጥ ቤተሰብ አላሳደጋቸው። ሁላችሁም መናጢዎች ናችሁ። እድሜያችሁ በምንጥነት ነው ያደጋችሁ። መስጠት ምን እንደሆነ አታቁም፣ መውሰድ ብቻ፣ የሰው መብላት ምታቁ ከሃዲዎች። ትይ እናንተ ማሁን ሰው ልትጠሩ ነው ጅቡላ አፈር ብሎ ሰው ተብዬ ልጠራ ነው እኔ። እኔም አሁን ሰረ ሰርታ የምትበላ በጉልበቷ ልባል ነው እንደናንተ ነው። አሁን ሰው ልቆጠር እኛ እንደናንተ ሰው እንቆጠር ነው እንደናንተ፣ ወሸታሞች፣ እንደናንተ ከሃዲዎች እኮ የለም። ጌታ ሆይ ትዕግስቱን ስጠን። እኛ ማለት ነው እኛ ከሰጠን ሰርተን ነው የምንሰጠው። በራሳችን ኮንፊደንስ አለን። ከማምነን ነው የምኖረው ፈጣሪ ተመስገን፣ ብለን በሰጠን ጸጋ ተመስገን ነው የምንለው ባለን ጉልበታችን ጤና ስጠን ሰርተን የምንበላ ነው የምንለው። ከሰው እጅ የምንጠብቅ አይደለም። እኔ ግን መልቶ እርግጠኛ ነው። ያወጣሽው ብር ካለሽ ነይና እኔ እከፍልሻለሁ። ለአብረሀም ታደሰ ርኬለታሉ ያልሽ ረሲድና ስጡታውን አውጭን እኔ ልላክልሽ፣ እያንዳንድሽን ማለት ነው። ውሸታሞች ሁላ ብ ያፈርበሉ ዲቃላውላ ጅቦች፣ ባይዘ ወይ ማለት ነው። ቆይ ግን እኔ እንጃ ማርያምን፣ ህልናችሁ አይወቅሳችሁም ግን እንዴ፣ ስትተኙ እስኪ ስትተኙ አይናችን ይጨፈናል አደል ሸዊት ሜት አድርጌ ስንተኛ ማለት ነው። አእምራች አይናችን ጨፈረ አይጨፈናል አእምራችን ግን አይተኛም። ምክንያቱ ቀን የሰራነው ሁሉ ስድብም፣ ጥሩን መጥፎንም ያሰላስላል። ሚያስተውል አእምሮ ካላችሁ ማለት ነው። አእምራችሁ ሚያስተውል ከሆነ ደግሞ የሆነ ችግር አላችሁ፣ የሆነ ኬዝ አላችሁ፣ ና ሄዳችሁ ተመርምሩ። ሬሊ አእምሮ ያላችሁ፣ ንጹህ አእምሮ ያላችሁ ግን ቀን የሰራነው ሁሉ ማለት ነው ጭንቅላታችን ሲበጠብጠው ነው የሚያድሩ። መጥፎ ነገር እንኳን ተናግራል። ፈጣሪ ሆይ በድፍረት ያደረኩት ነገር ይቅርታ ይቅርበለኝ፣ ተሳስቼ ነው ብለን ጸሎት ስናደርግ ክርስቲያን፣ ሙስሊም ስንተኛ እያንዳንዳችን ጸሎት አድርገን የምንተኛው አይደለም እንዴ? ለአንድ ሰው ያለ ስሙ ስንሰጠው በድፍረት ይሄን እንዳድርግ ያለ ይቅርበለኝ ብለን እንተኛለን። ህሊና ስላለን ማለት ነው። ግን አብርሃም እስከ ዛሬ ማርያምን አብርሃም እስከ ዛሬ ራሱ አድርግልኝ ብሎ ያልተደረገለት ነገር ምንድን ነው? ምንስ ተደረገለት ነው ነሄ ልጅ አንዴ ተደረገለት አንዴ በስራው አንዴ በመልኩ ምንድ ነው እናንተ። እግዚአብሔር አብርሽ ፈጣሪ ረጅም እድሜና ጤና ይስጥክ የሆነት የዚህ ሁሉ ሰው ንግግር የዚህ ሁሉ ሰው ጥቆማ፣ አንተ እግዚአብሔር ረጅም እድሜ ጤና ይስጥ፣ ነው ወንድም። ፈጣሪ እኔ እንጃ ወልደክስ እንድትስም ያብቃ። አንተ ናሩትየ ማለት ነው፣ አስተዋይነክ፣ አንተ ሁሉ ቻይነክ። እንደማንም እንዲ ሚዲያ ላይ ወጥተ እንዴት ተብያለ ብለህ እንኳን ደፍረህ ማትናገር ለሰው ልጅ ሪስፔክት ያለክ ሰው ነክ። ግን እዚህ ሚዲያ ላይ የሚያከብራቸው ሰው አይወድም። ይሄ ህዝብ ማለት ይሄ ፒፕል ደነዝ ነው። ሀበሻ ቅናታም፣ ቅንቅናም፣ ጨምላቃ፣ ጨቅጫቃ እንዲ በቃ የሆነ ደንቆሮ ቆርቆሮ ነገር ነው ይሄ ሀበሻ ማለት ነው። ማንን ማክበር አለበት ማንን ማክበር የለበት እንኳን አያውቅ። አብርሃም ለራሱ ሰርቶ በዙሪያ የሚያሰራ ነው። ገባችኋ? አብርሃም እንኳን ግፍት ህይወት ይገባዋል። ወዳችን ጠልታችን፣ ቢቻል ቢቻል ማለት ነው አደለም፣ ማይረባ ቢረባም ህይወታችን እንኳን ሰጠው ነበር። ራሴ እንኳን አሳልፌ ሰጠው ነበር። ምክንያቱ ብዙ ነገር የሚጠበቅበት ስማርቱ እንዴ፣ ስማርት ቦይ ነው። ስማርት ወንድ ነው። ሚዲያው ደግሞ ስ ብቻ ነው የሚያንቀጠቅጥ። በመቶም በጥሩ ሚሆን ለይቅርታ ዝቅ የሚል ነው። ኦዲኒሶች እንኳን በፍቅር ሚይዝ ነው የሚሰራው ስራ ዴይ ባይ ደይ ቀን በቀን እንኳን ይቅርታ ጠይቆ የሚሰራ ነው። ለኦዴንስ ቦታ ያለው ልጅ ነው። ግን እናንተ ግን አብርሃም አታውቁትም። ሄዳችሁ እስኪ ተው ፈትሹት፣ እስከ አስተውሉት የሚናገራቸው ቃላቶች እስከ እምሯችሁ ውስጥ አስገቡ፣ ምን እንደሆነ ታውቃላችሁ። አለበለዚያ ማታውቁት ሰው ግን በቃ ስላገኛቱ ስላያችሁ ብታትውቀሱት፣ እንዴ በቃ አትንቀፉት። ምንም ያጠፋት የለውም። ስለዚህ አሁን እኛ የሰርጋችን ቀን ነው። ከማንም ሰው ጋር እንትን አንልም። ሄዱና በዛሬ ስህተቱ እንኳን ቢኖረው በዛሬ ስህተቱ ሳይሆን በትናንትና ደግነቱ ብዙ እስከ ኦሮሚያ ክልል ሄዶ የረዳው እህታችን ከኦዲን እስከሆኑ የረዳው እስኪ ሄዱ እዩት። እስኪ እስከ አብርሃም አካውንት አውቀዋለሁ የሚሌ ሰው እስኪ ምጣ፣ ዜጋ የአብርሃም አካውንት ይሄ ነው እስክ አካውንት እንኳን አይታወቅም። ምክንያቱ ሲረዳ የዛኛው የሚረዳ አካውንት ነው እንጂ የራሱ አካውንት እንኳን አያስቀምጥ በስህተት እንኳን አያስቀምጥ። የሰው ብር ሚፈራ ነው አብርሃም። በሚዲያ አያስወጣም። በውስጥ እኮ ስንት ሰው እንደሚረዳ አታውቁም እናንተ። ስንት ድሃ እንደሚያስበላ፣ ስንት የወደቀ እንደሚያስነሳ አታውቁ። ፈጣሪ ደግሞ ስናደርግኛ አንድ እጃችሁ አታሳይ ነው የሚለው። ይቅርታ ለአማርኛ አታሳይ ነው። አብርሃም አያሳይም። አብርሃም እንዲህ ጅግና ነው እሱና ሚስቱ ማለት ነው። ለዚህ ነው ሁሉ ሰው የሚወዳቸው ከሚዲያ እሱ ስለበለጠ ሳይሆን አተሳሰቡና የሚሰራው ስራው ነው። ሰው የሚወድለን በፈጣሪ እንዲወደድ የተሰጠ ስጦታ ነው አብርሃም ማለት ነው። ስለዚህ አትንኩት፣ በቃ ተወት፣ አበረታቱት። አብርሃም እኛ አይዞ፣ ስህተት ሰው ነው እኮ እንኳን ሰው ለሰው፣ ድንጋይ ለድንጋይ እንኳን ስህተት ይፈጥራል እኮ ምን ነው። ለመኖር ደግሞ ብዙ መስራት አለብን። እንዲ፣ ሃይማኖት ካልነካ ዘር ካልነካ ሌላ ቤት ካልነካ እሱ እኮ በትዳሩና በራሱ ነው የሰራ አይደለ እንዴ? ስለዚህ እሺ አንሰጥም እና ማለት ነው በቃ አበረታቶት በቃ ጅግና በሉት እና እኛ ይዞ እኛ ነው የነሱ ሀይል ማለት ነው ብዙ ይሰራል ብለዋል። ባለፈው አዳምጣችሁ ከሆነ ከስንት ሱስ ያለባቸው ከስካር የወጡ ስደት ለመሄድ ያስበ የወጡ ብዙ ሰው ነው ያስተረፈ አብርሃም በዙሪያው ሄዱና የከፈተላቸው ዩቱበሮች እያቸው የት ደረጃ እንዳሉ እስከ መጨረሻም አለ እኔ ከፍላሉ፣ ዋጋ ከፍላሉ ብለዋል። ለመስራት የሚፈልግ ሰው መጥቶ ክፈትን ካል እኔ አግዘዋሉ እስከ መጨረሻ ብለዋል። በራሱ ስልክ ነው፣ በራሱ ሞራል ነው። ከምንም በላይ ሞራል ይሰጣቸዋል፣ ተስፋ ይሰጣቸዋል። ሰው ብር ስለሰጣቸው አታስብ። በዚህ አጋጣሚ ሰው ብር ስለሰጠሽ አይደለም ሞራል ከሰጠሽ፣ ትንሽ ሀሳብ ከሰጠሽ ለአንቺ አንቺ ሚሊዮነር ነሽ በዛ ሰው ማለት ነው። አብርሃም በዙሪያው፣ አብርሃም ማለት ፋብሪካ ነው። የሆነ ፋብሪካ ሆን ትልቅ ነው አደለ? በውስጡ ያሉ ሰራተኞች አሉ። አብርሃም ፋብሪካ ነው። አብርሃም ናውርቴ ፋብሪካ ናቸው። በውስጡ ያሉ ትናንሾቹ ደግሞ የእነሱ ናቸው። እነሱ ደግሞ ነገ ጠዋት ከዛ የበለጠ ትላልቅ ፋብሪካ ይሆናሉ። ስለዚህ እኛ ከቻልን ለዚህ ልጅ በሞራል እናግዘው። ስተ ሲኖረው ደግሞ እንደ ወንድማችን እንደ ወንድማቸው እንኳን አብረሽ ያያ ስህተት ነው ብለን ኮሜንት የተፈጠረ እኮ ሀሳብሽ እንዲገለጽልሽ ነው እንጂ ሚዲያ ላይ መጥተሽ አብረሀም ምንም ብትይው ደስ የሚለው አልጋ ላይ ነው ለሽ ያለው። እመቤት ትናንትና ስትሰድበው ነበረች አይደለም፣ ፈጣሪ በሰጠው መልክ። እሱ ግን ዓለሙ እያየ ነበር፣ ከሚስቱ ጋር ፓርቲ ዋን ፓርቲ ቱ ፓርቲ ሲሪ እያለ ህልሞ እያየ ነበረ። ተኝተው አያውቃትም እኮ ማናት። እንዴት ተባልክ ሲባል እኔ እኮ ያ ሰው እኮ አይደለሁም እኔ አለችኝ እንጂ እኔ እኮ ያ ሰውዬው አይደለሁም ብሎ ነው ዝም የሚለው። አብርሃም በተሰደበው፣ አብርሃም በተዘቀዘቀው የሚከታተል ሰው ቢሆን አብርሃም ከሚዳ ይጠፋ ነበር። ስድብ የሚገል ቢሆን አብርሃምና ውርቴ ይሞቱ ነበር። ስለዚህ በቃ ከአብርሃምና ውርቴ ውጡ። አሁን የደስታቸው ጊዜ ነው። ሰው እንኳን ብትጠላው እንኳን በደስታው ጊዜ እስኪ አንድ ጊዜ ተደሰቱ፣ እስኪ እንደሰው ተደሰቱ። እስኪ ፈጣሪ ሙሉ ያድርግልህ ደስታህን፣ እስኪ በሉት ከፈጣሪ ታገኛት ታገኛላችሁ ጥሩ ነገር ስትናገሩ ማለት ነው። መጥፎ ነገር ስታስቡ ደግሞ በዛ ልክ ነው ፈጣሪ፣ እናንተም እንደዚህ የሚያደርጋችሁ ስለዚህ ተዎች። አብርሃም ማለት የሚዲያ ንጉስ ነው። እግዚአብሔርን ማርያምን፣ አብርሃም ማለት ከዚህ ዓለም የዋህ አንደኛ የዋህ አብርሃም ነው። ቅምታና ምንም ነገር ማያውቅም ማለት ነው። እን ደጋፊዎች እንኳን ሲጠፉ እየሰደቡት እንኳን ለምን እንዲሆኑ ብሎ ለሩታ ሲጠይቀት አልሰማችም። በሩታ ስትናገር ምን ያህል ደግ ልብ እንዳለው ማለት ነው። ስለዚህ አትንኩት፣ በእናታቸው ተውት፣ ይኑርበት። እሱ እየሰራ እየሄደ ነው። ባይዘወይ ጠላት እኮ እንትን ነው። በንዚን ነው የሚሆነው፣ መኪና ያለ በንዚን አትሄድም፣ አይደለ? እናንተም እንደዚህ ናቸው፣ ሀይላቸው ናቸው። ባይዘ ስትሳደውን እነሱ ሀይል ፓወር ነው የምትሰጧቸው፣ ኢነርጂ ነው የምትሰጧቸው ነው ስለዚህ ለማር ብቻ ሽልጣናሽ ወይ ከአስራ ስድስት ሰው ጋር ስድብ አለ መሰለኝ። እኔ ስድብ ቤት አልሄድም። ሌላ ቤት ነው መሰለኝ። ረገጣ ረገጣ ይጠራሉ እኮ ለቁም ነገር እኮ አይጠራሩም። እንርገጥ፣ እንሳደብ፣ እንዲህ ፈጣሪ ልቦና ይስጣቸው። ብቻ ሁሉ አልሳደብም፣ ምን ማንንም አልሰድብም። ነማርዬ ማንን የማንን ልሳደበው አልችልም። የማንንም ጥግ መጥረስም መስደብም መንካትም አልፈልግም ነው በቃ። እናት እየደወለች ነው። እሺ ነማር እናት እየደወለች ነው። ችግ ትመጣለን ያላችሁ እኔን እምቢ ብሎኛል። እኔ በጣም የሚገርመኝ ሌላ ነገር አይደለም። እስከ ዛሬ ድረስ በተግባር የቀጠለ አንድ ነገር አለ። ከእሳቸው ከኑቡዋው ዘመን ጀምሮ ሸሆቼ እስካሁኑ ድረስ ያልተፈታ ለዘላለምም የሚቀጥል የሚመስለኝ አንድ ታሪክ አለ። የትኛው ነው ያላችሁኝ እንደሆነ ከወሊድ ቢን ሙጊራህ ቤት ተሰብስበው ሐጃጆች በሚመጡ ጊዜ ሐጃጆች ረሱሉን አለ ሰላት ወሰላሙን አላሁም ሶሊ ወሰሊም አላ ሰይድና መሐመድ እንዳይሰሟቸው እናከላክል። ጠንቋይ ነውን በል፣ እብድ ነውን በል፣ ባለቅኔ ነውን በል፣ ደጋሚ ነውን በል እየተባሉ ሲነጋገሩ፣ ወሊድ ቢን ሙይራ ያ የማይወዳቸው ሰውዬ፣ የተሰበሰቡበት ሰውዬ እንዲው በአላህ እምላለሁ አለ። ንግግሩ መንፈስን የሚማርክ ውበት አለው፣ ስሩ የለመለመ ቀንዘሉም የሚያፈራ ነው። ስለዚህ እንዲህ ብትሉ ማንም አይሰማችሁም። ልብ አድርጉልኝ፣ ይችን ቦታ እንዳትረሱብኝ። ንግግሩ ንግግሩ ዛሬም ድረስ መንፈስን የሚማርክ ውበት አለው። የንግግሩ ስር የንግግሩን ስር እስኪ የንግግር ስራ አለው እንዴ ስሩ የለመለመ ቀን